ድምፃዊ ጆሲ በከባድ ሐዘን ውስጥ ይገኛል። ይህንን መልእክትም ልኮልናል። ትናንትና እሱም እዛው አርባ ምንጭ ዚጊቲ አቡዬ ገብረ መንፈስ ቅዱስ ቤተ ክርስቲያን አብሯቸው ነበረ። ጆሲ እንዲህ ይላል። ሞት ክፉ፣ የጻድቅ እረፍት። ምን ብዬ ልጀምር? በከባድ ሐዘን ውስጥ ነኝ። ጻድቁ አቡዬ ገብረ መንፈስ ቅዱስ ለዓመታዊ ክብራቸው እንድገኝ ፍቃዳቸው ሆኖ ደጃቸውን ለመርገጥ አርባ ምንጭ ዚጊቲ አቡዌ ተገኘው ታላቁ አብይ ጾም እንደመሆኑ በታምራዊው ጸበል ልንጸበል ቆይታችንን ባደረግንበት ሁኔታ ላይ በንግስ ማግስት በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶች ወደ ግቢው ይገባሉ። ለቤተ ክርስቲያኗ ስጦታና ስለተደረገላቸውም ስዕለታቸውን ሊሰጡ ገቡም። የኔና የወጣቶቹ ትውውቅ በዚህ ይጀምራል። በመሃል የማኅበሩ ሙሴ ወጣት መለሰ ጫካ ጆሲን ስለማንገናኝ ፎቶና ቪዲዮን እነሳ ታሪካዊ ቀን ነው ብሎ ሐሳብ ሲያቀርብ እኔም ከተቀመጥኩበት ተስፈንጥሬ ተነሳው በእምነት ጥንካሬያቸው ቀን ነው። ኩራውባቸው ደስ አለኝ። የደስታን ባይን አነባው። በተለመደው የሀገራችን ባህልና መልካም ልማድ መንገደኛ የሚያጋጥመው አይታወቅምና እና እህል ውሃ ቅመሱ ስላቸው እሺ ብለው በደስታ የመጨረሻ በረከት ቁርስ አብረን በላን። ቀምሰን ተመራርቀን ተለያየን። ከጠዋቱ ሶስት ሰዓት ካጸደ ግቢው ወደ መኪናቸው ጉዞ ጀመሩ። አመሻሹ ከቀኑ 11 ሰዓት ከ30 ላይ ወላይታ ሶዶ በዴሳ ወንዝ ሲደርሱ መኪናው ፍሬን በጥሶ ከተሳፋሪዎቹ መካከል 15ቱ ምዕመናን ሕይወታቸው ማለፋቸውን ሰማን። እጅግ ልብ ይሰብራል። ማመን ከበደኝ። እነኛ ድንቅ ባለ ጽናት ኦርቶዶክሳውያን፣ ለካነስ ጆሲ ስለማንገናኝ ፎቶና ቪዲዮን እንነሳ ታሪካዊ ቀን ነው ያሉኝ እስከ ወዲያኛው ስንብት መሆኑን ስረዳ ሞት ክፉ ብዬ ከልብ መሪር ሀዘን ተሰማኝ። ከሻሸመኔ በፍጹም እምነት ለአምስተኛ ጊዜ ዝጊቴ አቡዬ ተመልሰው ተጸብለው ስለታቸውን አድርሰው ለንሳ በቅተው የቤተ ክርስቲያን አዲስ ኪዳን መጽሐፍ ስጦታቸው ላይ ፊርማቸውን አኑረው መስዋዕት መሆናቸው የጻድቃን እረፍት አልኩና እፎይ፣ መሪር ሀዘን አልኩኝ። ለቤተሰቦቻቸው፣ ለጓደኞቻቸው ለወዳይ ዘመዶቻቸው እንዲሁም ለመላው ኦርቶዶክሳውያን መጽናናትን እመኛለሁ ይላል ጆሲ በላከልን ጽሑፍ ላይ። ብፁዕ አቡነ ኤርሚያስ በአደጋው በሞቱ ምዕመናን የተሰማቸውን አዘን በመግለጽ በአርባ ምንጭ ከተማ በሚገኙ ሁሉም አድባራትና ገዳማት ጸሎተ ፍትሐት እንዲደረግ አባታዊ መመሪያ ሰጥተዋል። ብፁዕ አቡነ ኤርሚያስ በአርባ ምንጭ ዚጊቴ አቡነ ገብረ መንፈስ ቅዱስ የመጋቢት አቦ የንግስ በዓል አክብረው በመመለስ ላይ ሳሉ በተከሰተው የመኪና አደጋ ሕይወታቸውን ላጡና ጉዳት ላስተናገዱ ከሻሸመኔ ቅዱስ ሚካኤል ቤተክርስቲያን ተጉዘው በመጡ ምዕመናን ላይ የተሰማቸውን ሀዘን ገልጸዋል። እግዚአብሔር ፍቃድ ሆኖ በአደጋው ምክንያት ከስጋ ድካም ላረፉ ወንድምና እህቶች በአርባ ምንጭ ከተማ በሚገኙ ሁሉም አድባራትና አንድ ገዳማት ጸሎተ ፍትሃት እንዲደረግ አባታዊ መመሪያ ሰጥተዋል። አምላካቸውን ብለው ታምነው ከቤት ለወጡ ነፍሳት ልውል እግዚአብሔር እረፍት ይስጣቸው ብለዋል። በተመሳሳይ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ክቡር አቶ ጥላሁን ከበደ ከአርባ ምንጭ ዝግት አቡነ ገብረ መንፈስ ቅዱስ ወደ ሻሸመኔ ሲጓዙ በነበረ የሕዝብ ማመላለሻ አውቶቢስ ላይ በወላይታ ዞን በዳሞት ወይዴ ወረዳ በዴሳ ከተማ መውጫ ባጋጠመው አደጋ ሕይወታቸው ባለፈና ጉዳት በደረሰባቸው ወገኖች ላይ የተሰማቸውን አዘን ገልጸዋል። ጉዳቱ አሰቃቂ፣ ልብ ሰባሪ ክስተትም ነው ብለዋል።